ቀጥለናል ተመልካቾቻችን፣ የአምስተኛውን የአሸናፊዎች አሸናፊ አስራ ስድስት ተወዳዳሪዎች ይዘን እዚህ ቢሾፍቱ ከተማ በሚገኘው ኖራ ሪዞርት ነው የምንገኘው። ተወዳዳሪዎች ከውድድር አስቀድመው መንፈሳቸውን እንዲያድሱ እንዲሁም ደግሞ ዘና እንዲሉ ቆንጆ ቆይታ እንዲያደርጉም ጭምር እዚህ ዘና ባለ መንፈስ አብረናቸዋለን። በትክክል እርስ በርስ እንዲተዋወቁም ጭምር አንዳንዶች በቴሌቪዥን ብቻ ነበር የሚተያዩት የሚተዋወቁት ከምዕራፍ አጋሮቻቸው ውጪ ቆንጆ ቆይታ ሁለት ቀን ሲያደርጉ ግን እርስ በርስ እንዲተዋወቁም ዝግጅቶቻችንን እንዲነጋገሩም ጭምር እድል ተፈጥሮላቸዋል። እንቀጥላለን። ሁለተኛው ጨዋታችን የሚሆነው ደግሞ ታዴ አንድ ይጀምርልናል። አንድ ሙዚቃ ያን ሙዚቃ አውቆ ተቀባብሎም ሊሆን ይችላል፣ በግልም ሊሆን ይችላል፣ መዝፈን ነው። አዎ የኮከብ ባንድ መሪው ታዴ ቁጥር ትጠራላችሁ። ከ1 እስከ 10 የጠራችሁትን ቁጥር ኢንትሮን ብቻ ወይም ደግሞ የሙዚቃውን መግቢያ ብቻ ያሰማችኋል። ከእናንተ ቡድን አስባችሁ ተጋግዛችሁ ሙዚቃውን በፍጥነት የዘፈነ በጥሩ ሁኔታ የተጫወተ ዘለግ ላለ ደቂቃ ማለት ነው የተጫወተ ደግሞ ነጥብ ያገኛል ማለት ነው። ዳኛችን የሸዋ ጌጥ ጫነይ ደግሞ እየታዘበ አንዴ ፈገግ እያለ ውድድሩን እየተከታተለ ይገኛል። ስለዚህ ወደ ውድድሩ እናልፋል። በትክክል ምንም ሻግ የምታደርጉት ነገር አይኖርም። ኤክሰለንት ፕላስ የሆነ ውጤት እንድታገኙ እያለ ነው ሸዋ ለሸዋ ለሸዋ። እሺ ውድድሩን የምንጀምረው ተመልካቾቻችን በምዕራፍ አስራ ሰባቶች ነው። ስለዚህ ቁጥር ትጠራላችሁ ከአንድ እስከ አስር የጠራችሁትን ቁጥር አንድ ዜማ ከውስጥም ሊሆን ይችላል፣ ከመግቢያውም ሊሆን ይችላል ታደይ ይጫወትልናል። ቁጥር ጥሩ ሰባት ቁጥር ታደይ አስራ ሰባቶች የጋሽ ማህሙድ አህመድን ፍቅሬ ለመሆንሽን እየተጋገዙ አስተምር። እንቀጥላለን። ምዕራፍ አስራ ዘጠኞች ከሰባት ውጪ ከአንድ እስከ አስር ቁጥር ትጠራላችሁ፣ መመካከር ትችላላችሁ። አንድ የመጨረሻ ነው። እሺ አንድ ታጅቶ ታክሞ በጋሳ የማይድንምም የማይሽር ጠባሳ ልቤ ላይ ትታ መራቋ ከዱኔ ለመርሳት ብቻ እንደምታደሌ እንደዚህ ነው የሚያስብለው። እሺ አጨብጭቡላቸው። አሁን ይሄ ነጥብ ሸዋ፣ አሁን ይሄ ሙሉ ነው ግማሽ ነው ሩብ ነው ስንት ነው የሚያሰጠው? እሺ ያው ነጥቡን ይይዛል ሸዋ። የሚካኤል በላይነህ ለካ ስለበጎ ነው ነው ተመልሷል አልተመለሰም፣ በምን አይነት መልኩ የሚለውን የሸዋ ያዘልን ነው። እሺ ወደዚህኛው ምዕራፍ መተናል። ምዕራፍ አስራ ስምንት ቶች በቦታቸው ላይ ይገኛሉ። ቁጥር ትጠራላችሁ፣ ከአንድ እስከ አስር ቁጥር ጥሩ የትኛው ይሁንላ? ከአንድና ከሰባት ውጪ ከአንድ እስከ አስር ጥሩ። እሺ፣ ስምንት ቁጥር ቃናቃ ቀናበይ እናቲ አንቺን ብዬ ስንቱን ቻልኩት ቻልኩት እኔ አንቺን ብዬ አንቺን ብዬ እምዬ አንቺን ብዬ እምዬ አንቺን ብዬ እምዬ አንቺን ብዬ እምዬ። ዳዊት ጽጌ አንቺን ብዬ ነበር። ወደውና ያገኙ ውስጥ ደግሞ እኛው ምዕራፍ ላይ በብዛት ተወዳደራችሁበታል መሰለኝ። ራሱ ወደ ምዕራፍ አስራ ሰባቶች እንዴት ያለን ቀድሞ አሁን ማይክ የምሰጠው ቅድም ያለ ያዘ ሰው ነው። ማን ነው ቅድም የያዘው? እሺ አብርሃም፣ ከአንድ ከሰባት ከስምንት ውጪ ቁጥር መጽጣት ትችላላችሁ። አራት ቁጥር ብለዋል። ታዲያ አራት ቁጥር ቤባሻገሪ አለ ችራ አንዴ ሰው በፍቅር በናፍቆት ልቤ የምትወዘውዘው አቦል ጀባ ብላይ ብታቀምሰው ወደ ጅማ ቤትሽ ሽማነይ ቆንጆ አልተቻላችሁም። በነገራችን ላይ መጀመሪያ ላይም አፈፍ አርገው ነበር የጋሽ ማሙድን ዘፈን የዘፈኑት፣ አልተቻላችሁም። የእስክስታውን የውድድሩን እያካካሳችሁ ይመስለኛል። ቆንጆ ምርጫ ነው። እንቀጥላለን። ተመልካቾቻችን ምዕራፍ አስራ ሰባቶች ሁለት ጊዜ ቆንጆ የሙዚቃ ምርጫ ገጥሟቸዋል። አሁንም ከአንድ ከአራት ከሰባትና ከስምንት ውጪ ምዕራፍ አስራ ዘጠኞች አንድ ቁጥርጥሩ ከአንድ ከአራት ከሰባትና ከስምንት ውጪ ስድስት ቁጥር ብለው አልታደይ ክትማው ለምርሱ የመንደሮነ ሀገሮ መንገዱን ሳይሩነ የቴዎድሮስ ታደሰ ከተማው ተመልሷል። ምዕራፍ 18 ቅድም አፈፍ አድርገው ነበረ የመለሱት የዳዊት ጽጌን ሙዚቃ። አሁን ደግሞ ከአንድ እስከ አስር ያልተጠሩት ቁጥሮች መካከል ሁለትን ሦስትን አምስትን ዘጠኝንና አስርን መጥራት ትችላላችሁ። ሁለት ቁጥር ብለዋል። ምዕራፍ አስራ ስምንቶች ምንቶች እስኪ በይ ፍረጂ የሳቀበት ምክንያት በኋላ እናስረዳለን። ተመልካቾቻችን ይደገምላቸው ይደገምላቸው እስኪ እስ አይደለም፣ አይደለም። በነገሮች ላይ አግዥሻለሁ፣ ክፍያ ፈልጋለሁ፣ ካሸነፋችሁ። በትክክል መልሰውታል። የክኩ ሰብስቤ እንባዬ ነው ግን ግን በአምላክ የጀመረው ሙዚቃ ስላለ የሸዋ ሰንት ሰጧችኋል የሚለውን በኋላ። በነገራችን ላይ እየሳቅ ነው፣ እንደዚያ ነው። ሶስት፣ አምስት፣ ዘጠኝ፣ አስር ከእነዚህ ውስጥ አንድ ቁጥር ጥራ። አስር ቆንጆ አስር ብሎ አልታደ ይላሉ ይላሉ ይላሉ የነጻነት መለሰ ይላል ዶጁ ነው። እንቀጥላለን። ምዕራፍ አስራ ዘጠኝ ተወዳዳሪዎች ወደ እናንተ መጥተናል። የቀሩን ቁጥሮች አሉ ሶስት አምስት እና ዘጠኝ ናቸው። ዘጠኝ ቁጥር ዘጠኝ ቁጥር ታዴ ዘጠኝ ቁጥር

ተሸክሟቸው ወጥቷል። ካሳሁን ይዟቸው ወጥቷል። በእውነት ለካ የሙሉቀን መለሰ ንገሪኝ ምነው ነው ልክ ነው። ከሶስትና ከአምስት አንድ ቁጥር ምረጡ ሶስት ብለዋል። መስላት በአለም ተንሸርሽረ

እኔንደም ለምሽቱ የሚሆን ዘፈን ነው ብዬ ደስ ብሎኝ ጨረቃ እየፈለግ እየፈለግን ነበርኛ የጋሽ ጥላሁን ገሰሰ በምሽት ጨረቃ ነው። እናመሰግናለን። እሺ ምዕራፍ አስራ ስምንቶች ተወጥተዋል በድል አይደል? ጨረቃ ስላላላችሁ ልንቅርብ ይለን። እሺ ዳኛችን ሸዋ ነጥብ እየያዘ ነው። ውድድሩን አጠናቀናል። በሁለት ዙር ጨዋታዎቻቸው ሸዋ ነጥብ ይዟል። አጠቃላይ ነጥቡን ይዘን እንመጣለን ማን እንዳሸነፈ ተመልካቾቻችን ይሄ ፋና ላምሮት ነው የአሸናፊዎች አሸናፊ አምስተኛው ሊጀምር ደግሞ በጣም ጥቂት ቀናቶች ነው የሚቀሩን ያለነው ቢሾፍቱ ከተማ ውስጥ ኖራ ሪዞርት ውስጥ ነው እናመሰግናለን ቀጥለናል ተመልካቾቻችን ፋና ላምሮት አምስተኛውን የአሸናፊዎች አሸናፊ ለመጀመር ጥቂት ቀናት ብቻ ቀርተውናል በእነዚህ ጥቂት ቀናት ውስጥ ተወዳዳሪዎቻችን አስራ ስድስቱም የየራሳቸውን ዝግጅት እያደረጉ በዚሁም ደግሞ እዚህ ያማረውና የተንጣለለው ኖራ ሪዞርት በመገኘት ጥሩ የመዝናናት ጊዜ እያሳለፉ ይገኛሉ። ዛሬ ተወዳዳሪዎቻችን ቆንጆ የመዝናኛ ጌም ሲያሳዩ ነበረ። ስለዚህ ውጤት ይዘን የተገናኘ ነው። ውጤት ብቻ አይደለም የያዝነው ዛሬ ምድባቸውንም ያውቃል። እንቀጥላለን ። ዝግጁ ናቸው። አረ ፍዝዝ ድንግዝ አላቸው። በመጨረሻ እንቀጥላለን። እሺ፣ ከአዲስ አበባ በጣም በጥቂት ርቀት ላይ ነው የምንገኘው ቢሾፍቱ ከተማ ውስጥ ኖራ ሪዞርት ደግሞ በጣም የተንጣለለ ውብ ቦታ ነው። በዚህ ሁለት ቀን ቆይታ አድርገናል። በጣም ቆንጆ እንክብካቤ ተደርጎልናል። ሙዚቀኞቻችንም ከእኛ ጋር ነው ያሉት። ሸዋም ታዴም እንግዲህ እስከዚህ ሰዓት ድረስ አብረውን ሁለት ቀን ከተወዳዳሪዎች ጋር ቆንጆ ቆይታ አድርገዋል። እነሱንም በጣም አመስገን እንፈልጋለን እናመሰግናለን። አንዴ እናመሰግናለን። አሸናፊዎች አሸናፊ ዋዜማ በሁለት ሱር በተደረገ ጨዋታ አንደኛ የወጣውን እጠራለሁ። ዳኛችን የዛሬው ዳኛችን ዳኛ ሸዋ ሀምሳ ነጥብ በማምጣት የዛሬውን ጨዋታ እነዛ ተጠርተዋለሁ። ዲ ምዕራፍ አስራ ስምንት ነው። ምዕራፍ አስራ ስምንት በነገ ይችላል ተመልካቾቻችን፣ ጭፈራው ይቆየ አንድ ጊዜ የአሸናፊዎች አሸናፊንም በድል እንድትጨርሱ ፕሮዲሰሮቹ መርቀዋቸዋል። እናመሰግናለን። አሜን። ድል ይቅናችው ብለዋቸዋል። ተመንደጉ ብለዋቸዋል እንዳማረባችሁ እንደተፋቀራችሁ፣ አምስተኛውን የአሸናፊዎች አሸናፊ ከሶስት ነጥብ ሶስት ሚሊዮን ብር በላይ ለመከፋፈል ያብቃችሁ ብለዋል። እናመሰግናለን። ከሶስት ነጥብ ሶስት ሚሊዮን ብር በላይ የሚያሸልመው አምስተኛው የፋና ላምሮት የአሸናፊዎች አሸናፊ ከጥቂት ሳምንታት በኋላ በቀጥታ ስርጭት ወደ እናንተ መድረስ ይጀምራል። እነዚህ ደማቆቹ ከጥቂት ሳምንታት በኋላ በቀጥታ ስርጭት ወደ እናንተ ይደርሳሉ። እባካችሁ አረፍ አረፍ በሉ። እዚህ የሁለቱ ባንዶች ተወካዮች አሉ። የተሰማቸውን ስሜት የሁለቱን ቀን ቆይታ አጠራ አድርገው አንዳንድ ደቂቃ የተሰማቸውን ስሜት ሼር ብታል ምን ይላሉ? ወደ እንጀምራለን። እሺ፣ በመጀመሪያ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አገናኘን። በዚህ አጋጣሚ እናንተ እዚህ እንድደርሱ የሁለቱ ባንዶች ጥረት ብቻ ሳይሆን ተቋሙን ጨምሮ የካሜራ ባለሙያዎች፣ ዳይሬክተሮች፣ ኤዲተሮች፣ ያንዳንዱ ሰው የሁሉም ሰው የቲምወርክ ስራ ስለሆነ ልፋታችንን በዚህ ልክና በዚህ ደረጃ በዚህ ከፍታ ዛሬ ስላየሁኝ በዛይን ባንድ ስም እጅግ ኮርቼ ባችኋለሁ። እጅግ ደስ ብሎኛል። በጣም ቆንጆ ጊዜ እንደምናሳልፍም በጣም በጣም እርግጠኛ ነኝ። እጅግ በጣም በትልቅ ከፍታ ነው የመጣው። አምስተኛው የአሸናፊዎች አሸናፊ ለእናንተ ብቻ አይደለም ለእኛም ፈተና እንደሚሆን እርግጠኛ ነኝ። ሆስቶች በጣም ደጋግማችሁ እንትን ብላችሁናል። እንግዲህ ከዳኞች በፊት የእነሸዋን አስተያየት ስሙ። ድምጻቸው በደንብ ተሞርዷል እንዴ፣ እንደ ሽንኩርት በስሏል፣ እና በጣም በጣም ደስ ብሎኛል። በሁለት ቀን ቆይታ የሩቁን ዘመን አስታውሳችሁናል። አንዳንዶቻችሁ በጣም በሚገርም ሁኔታ አዝማሪ ቤት ከታችሁናል። አንዳንዶቻችሁ እንደ ምሽት ጀንበር የምትጠልቀዋን በጣም የምታምረዋን ድባብ አሳይታችሁናል። አንዳንዶቻችሁ ደግሞ የጠዋቱን ፍካት፣ በቃ እንደ እድሜያችሁ፣ እንደ ልጅነታችሁ በጣም ደስ የሚል ነገር ነው ያየንባችሁ። እኔ እንጃ፣ እኔ በበኩሌ እንደ ዛይም ባንድ እንደ ግሌም የሚከብደን ይመስለኛል በጣም ይሄ ሁሉ እድለኛ ደግሞ ማን እንደሚሆን ልንገራችሁ። ተአድማጭ ተመልካቾቻችሁ የእናንተ ተከታይ በእውነት ከሽልማት በላይ ከማግኘት በላይ አደራ እምላችሁ በዚህ እድሜ ግን የአንደኝነት ነገር የመሸለም ነገር እንዳያግዳችሁ እንዳይወርሳችሁና ያን እንዳትወርሱ ሁሌም፣ ይሄ ሙዚቃ ሁሌም ልምድ ስለሆነ አደራ ይሄ እንዳይጠልፋችሁ ነው። አመሰግናለሁ። በጣም ደስተኛ እኔ በበኩሌ በጣም ጥሩ ነበረ። እጅግ አድርገን እጅግ ፐርሰናል እጅግ አድርጌ እንደ ባንድ እንደ ኮከብ ባንድ መሪነቴ ፋና በጣም ማመስገን እፈልጋለሁ። ዘርፈ ብዙ ጠቀሜታ ያለው ውሎ ነው ያደረግነው ሁለቱን ቀናቶችና ቅድምም ተናግሬ ያለው እነኚህ በተለያየ ዙር ተፈትነው እዚህ ደረጃ የደረሱ ልጆች ናቸው። በጣም ትልቅ አቅም ያላቸው ልጆች ናቸው። በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ደግሞ ትልቅ የሚጨምሩት ነገር አለም ብዬ አስባለሁኝ እና ቅድም ሸዋ እንዳለው ቀጣይ ውድድር በጣም ከባድ ይመስለኛል። በጣም ፈተና ነው። በጣም ትልቅ ውድድር ነው ኤክስፔክት ማድረገው እኔ በራሴ ቻሌንጂንግም ነው እና ለዚህ እንደ ባንድ እኛም ዝግጁ ነን። ሁለቱም ባንዶች ልጆቹም ደግሞ አሁን ባለ ሁኔታ ጥሩ የሆነ ቲም ስፕሪት የተፈጠረ ይመስለኛል። ትልቁ ቁም ነገር እሱ ነው። በተለያየ ዙር ቅድም እንዳልኩሽ በተለያየ ዙር ውስጥ የመጡ ልጆች ናቸው። ነገር ግን አሁን ሁለቱ ቀናቶች እዚህ አብረው የሚያሳልፉት የሚረዳዱት ነገር በጣም ደስ ይላል እና ይሄ ነገርን መቀጠል አለበት እስከ መጨረሻው ድረስ ሶ ቅድም እንዳልኩት በጣም በጣም ፈተና የሆነ ውድድር ይኖራል ብዬ አስባለሁኝ። ተመልካቹም ይህንን ኤክስፔክት ያደርጋልና ለሁላችንም መልካም የውድድር ጊዜ እንዲሆን ነው እንግዲህ የምመኘውና በጣም እወዳቸኋለሁ አከብራቸኋለሁ። እዚህ ደረጃን በመድረሳችሁ እኔ ፐርሰናሊ ትልቅ ደስታ ይሰማኛል። ጥሩ ግንኙነት ነው ያለን ከእያንዳንዱ ልጆች ጋር መልካም ድር ጊዜ ነው እንዲመኝ በኖራ ሪዞርት በጣም ቆንጆ ቆይታ እያደረግን ነው፣ እየተዝናናን ነው፣ እርስ በርስ እየተዋወቅን ነው። በጣም የማይረሳና ቆንጆ ጊዜ እያሳለፍን ነው ብዬ ተስፋ አደርጋለሁኝ። ወደ ማጠቃለያና ወደ መጨረሻ መራ ግብራችን እያለፍን ነው በቤታችሁ ያላችሁት እናንተም አምስተኛው አሸናፊዎች አሸናፊ የምድብ ድልድል ምን ይመስላል የሚለውን ትጠብቃላችሁ። እንደዚሁ ከጀርባችን የሚገኙት ተወዳዳሪዎችም ይጠብቃሉ። በምድባንድ የተደለደሉት ኤርሚያስ ዳኘው፣ ኢየሩሳሌም አሰፋ፣ ኤፍሬም ጌታቸው፣ ዮሴፍ ጉልላት፣ በአምላክ ይታገሱ፣ ማዕረግ ኃይሉ፣ ግሩም ነብዩ፣ እንዲሁ ካሳውን ዘውዱ የምድባንድ ላይ የተደለደላችሁ ናችሁ። ቁሙልን እባካችሁ። የምድብ አንድ ተወዳዳሪዎች፣ የመጀመሪያው ሳምንት ተወዳዳሪዎች ተለይተዋል። መልካም እድል ይሁንላችሁ ከወዲሁ። እሺ የምድብ ሁለት ተወዳዳሪዎችን እናስተዋውቃችኋለን። አብርሃም ማርልኝ፣ ናሆም ካህሳይ፣ ብሩክ ሰለሞን፣ ስንታየው ስፋኔ፣ ሱራፌል ደረጀ፣ ጴጥሮስ ማስረሻ፣ ኢዮቤል ጸጋዬ ናሆም ነጋሽ የምድብ ሁለት ተወዳዳሪዎች ናቸው። ከወዲሁ ለእናንተ መልካም ዕድል እንዲሆነላችሁ እንመኛለን። በቅርቡ አምስተኛው የአሸናፊዎች አሸናፊን በድምቀት በከፍታ እንጀምራለን። በትክክል ከጥቂት ሳምንታቶች በኋላ በቀጥታ ስርጭት ከተከበሩት ዳኞቻችን የሙዚቃ ባንዶቻችን ጋር በቀጣ ስርጭት ወደ እናንተ እንደርሳለን። መልካም እድል ይሆንላችሁ ከወዲሁ። ዛሬ ግን ማዳረሻ ይሆን ዘንድ ከአዲስ አበባ በጥቂት ርቀት በምትገኘው ከተማ ቢሾፍቱ ነው የምንገኘው። በኖራ ሪዞርት ውስጥ ቆንጆ ቆይታ አድርገናል እያጠቃለል ነው። ከእኛ ጀርባ በጣም ብዙ ባለሙያዎች አሉ አብረውን ያሳለፉ፣ እንዲሁም አትነሳይና ሰላማዊት ተስፋዬ ደግሞ መሰናዶን እየመራን አብረናችሁ ቆይታ አድርገናል። ማጠቃለያችን የጋሽ መሐሙድ ሙዚቃ